አባታችን በሰማያት ያለ ተለይቶ ይሞገስ ክቡር ስምህ። ክርስቶስ ተንሳሙታን ባብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜስ ኮነ ፍሳው ሰላም የምስራች የምስራች ደስ በለኔ በተዋህዶ አምላካችን ብርሃኑነን በኃጢአት ወድቀን ስንሰቃይ ስንባዝን በቀራንዮ ቤዛ ሆነልን። የምስራች የምስራች ደስ ይበለን። በተዋህዶ አምላካችን ብርሃኑነን በኃጢአት ወድቀን ስንሰቃይ ስንባዝን በቀራንዮ ቤዛ ሆንልን። መጠሪያ የመጀመሪያው ኤል ኤዜር የሚል ቁጥር አንድ ዝማሬ ግን መጀመሪያ አገልግሎት ሳገለግል መድረክ ላይ የዘመርኩት ዝማሬ አጽናነኛን የሚል የሰንበት ትምህርት ቤት መዝሙር ነበርና በዛ ዝማሬ ነው ወዳው ደምራት ይወጣው አጽናነኛነ፣ አጽናነኛነ፣ አጽናነኛነ በእምነታችን እንዳናነ ዛርያ እንደ ሚሳኤል አጽናንኛን በአልበም ደረጃ ሶስት አልበን ውስጥ ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ገሊላ እንደነገራችሁ። በአማኑኤል ተሀድሶ ህብረት ውስጥ ነው ወደዚህ ህይወት ውስጥ የመጣወት ማለት ነው። እና እዛ ውስጥ ከነበሩ የመዘምራን ቡድን ጋር አብረን እናገለግል ነበረ ከዛ ግን በግሌ ደግሞ ዝማሪዎች ሲመጡ እየጻፍኩ እያዘጋጀው እነሱን በእግዚአብሔር ጊዜ ወደ ህዝብ አቀረብኩ ማለት ነው። በጣም ብዙ ሰው የተጽናናባቸው የተባረከባቸው ዝማሪዎች ሆኑ። ህያውን ከሙታን መካከል ስለምን ትፈልጋላችሁ የሚል መዝሙር በጣም በብዙ ቤተክርስቲያናት የሚዘመር በተለይ የትንሳኤ ሰሞን ላይ እንደሚዘመር አውቃለሁ እና ለኔም በግሌ ተነስቶልኛል። የሚል ስሜት ውስጥ ሲፈጠር ወደ ዜማ ተቀየረ ማለት ነው። አንዲት በደል እንኳን ሳይኖርበት ስለኛ ሞት ተፈረደበት፣ ሰቀሉት እንደ ወንጀለኛ፣ ነፍሱን ሰጠ ሞተልን ስለኛ። መስሏቸው ነበር ሞቶ የሚቀር አበቃ ብለው የእሱ ነገር፣ ተነሳ መቃብር ፈንቅሎ ከፍ አለ በሞት ላይ አይሎ። ሀሌ ሀሌሉያ ሀሌ ሀሌሉያ ሀሌ ሀሌሉያ ሀሌሉያ ለሌለው እኩያ። መንፈስ ቅዱስ እወድሃለው፣ መንፈስ ቅዱስ አመልክሃለው። ከአንተ ጋራ መውደድ ይዞኛል በውስጥ ቦታ ይዘሃል። ከልጅነታችን ቤተክርስቲያን የሚሰጥ ትምህርት አለና የቅዱስ ቁርባን ትምህርት፣ በዛ በመጀመር እንግዲህ ከ1994 ጀምሮ በዚህ አገልግሎት አለው። የመጀመሪያ መዝሙር የመንፈስ ቅዱስ ወዳሃለሁ ነው። ይህም መዝሙር እንግዲህ በአንድ ማህበር ውስጥ አገለግላለሁእና በዚህ በመንፈስ ቅዱስ ማህበር ውስጥ በዛም እንግዲህ እግዚአብሔር በሰጠኝ ጸጋ ይህንን መዝሙር እንደሰጠኝና። በዛም እንግዲህ የአገልግሎት ዝማሬን አርግያለሁ። ስለዚህ መንፈስ ቅዱስ ወዳለው እየነጀመርኩት መንፈስ ቅዱስ ወድሃለሁ መንፈስ ቅዱስ አመልክሃለሁ ከአንተ ጋራ መውደድ ይዞኛል በልቤ ውስ ቦታ ይዘሃል። አንበሳ ነው የይሁዳ አንበሳ የሞትን ቆርጦ ተነሳ። በትንሳኤ ውስጥ ልውውጥ ነው የተካሄደው። ሙት የሆነው የአዳም ዘር በሙሉ ኢየሱስ ክርስቶስን በማመንና እንደገና በመቀበል ልውውጥ ነው የተካሄደው። በሱ ሞት እኛ ሕያዋን ሆንን፣ በሱ ቁስል እኛ ተፈወስን። በዛ ወቅት ላይ እኔ እንደው ደስ እያለኝ ጌታን የማመሰግንበት ጊዜ ነው ለምን የኔን ህመም የወሰደበት የኔን ስቃይ የወሰደበት የኔን ቁስል የወሰደበት የኔን በሽታ የሻረበት ስለሆነ ስለተደረገልኝ ስለዛ በጎና ቸር ስጦታ ኢየሱስ ክርስቶስን የማመሰግንበት ጊዜ ነው።

ሴደ ሲ በሌሽ በጥልውረፊ ምናልባት ለወዳጅ ሊሞቱለት ይችላል። ለጠላት ግን እንዴት ሰው እየደበደበው መከራ ሁሉ እያደረሰበት መቃብር ድረስ የፈለገው አዳም እና ይሄ ፍቅር ምን አይነት ፍቅር ነው? ይህን ፍቅር ስናስብ በጣም እጅግ ጥልቅ የሆነ ምን አይነት እስከ እኛን የወደደበት የፍቅር ጥግ ቃላት የለውም ለመግለጹላ የሚከብድ ነውና፣ ፍቅር ሰሐቦ ለወልድ አያል ምን ነበሩ አብጽሖ እስከ ለሞት የኦርቶዶክስ አባቶች ይህን ሲሉ ትዝ ይለኛል። በልጅነቴ ትልቅ ሆኖ ሳለ ፍቅር ወደ ምድር ጎትቶ ዝቅ አድርጓ መጣው ሰው አደረገው። ሰው መሆኑ በጣም ከባድ ነገር ነው ከፈጣሪነት ሰው ብቻ ሳይሆን በፈጣሪ በአምላክ ደግሞ እግዚአብሔር ፊቱን ያዞረበት ኤሎሄ ሎሄ ላማ ሰበክታኒ ትዝልሻል አባቶይ ለምን ተውከኝ እስቲል ድረስ ምን ይላል ሉቃስ፣ እንዳውም የሉቃስ ጸሐፊ ሲናገር በፍርሃት ሲጣጣር አጽንቶ ይጸልይ ነበር የሚል ቃል አለ። ማለት ያቺ የጨለማዋ ሰዓት አልፎ የሚሰጥበት ሰዓት ምን አይነት መራራ እንደሆነ ከአምላክነት ከፈጣሪነት ወርዶ የአለም የአለም ሁሉ ኃጢአት የተቀመጠበት ሰው አብ ደግሞ ፊቱን ያዞረ። በቃ ጨርሰው ፈጽሙ። ያን ያክል አስጨናቂ ዋጋ የተከፈለበት ነው። ሞትን ድል አድርጎ የወጣ መቃብር ፈንቅሎ አሸንፎ ወደ አባቱ ግደ ለሞት ላይ አይሎ አንበሳ ነው የይሁዳ አንበሳ የሞትንታ ተነሳ። እንግዲህ ይህ ፍቅር አይምሮ ሊያስበው የሚችል አይነት ፍቅር አይደለም። የሰው ልጅ ባለው እውቀት ባለው አለይም በሚለው ነገር ሁላ ይህን ፍቅር መመርመር ቢፈልግ የሚመረምረው ፍቅር አይደለም። ከዛ እጅግ ያለፈ ፍቅር ነው እና እንግዲህ መጠቅለያውም ፍቅር ነው። የትንሳኤ መጠቅለያ ፍቅር ነው። ያንንም ለማድረግ እንግዲህ የወደው ዋጋ የከፈለው ዋጋ መስዋዕትነቱ መቸንከሩ መድማቱ መቁሰሉ መሰቀሉ ከዛም አልፎ እንግዲህ በገዛ ወገኖቹ መገፋቱ ሁሉ ይህን አልፎ እንግዲህ በመጨረሻ ለእኛ ፍቅር ሰጠን። እውነተኛ ፍቅር ሰጠን። የምንዋደድበትን ፍቅር ሰጠንና ትንሳኤ እንግዲህ ከዚህ በላይ በእኔ አይምሮ የምገልጸው አይደለምና ትንሳኤና ፍቅር በዚህ መንገድ መግለጽ ይቻላል። ክርስቶስ በሦስተኛው ቀን ተነሳልን ከሙታን፣ በታላቅ ኃይል በስልጣን ማረካቸው ጻርቃንን የሰማየም ድር ልጅሽ ተነሳልሽ ከሞት ልጅሽ ተነሳልሽ ከሞት። ብዙ የመጽሐፍ ቅዱስ አዋቂዎች እግዚአብሔር ፍጥረትን ከፈጠረበት ጥበቡ ይልቅ ያዳነበት ጥበቡ ይበልጣል ይባላል። ለምን ሰው ሆኖ ከድንግል ማርያም ተወልዶ ስለእኛ መከራን ሁሉ ተቀብሎ በጣም የመጨረሻውን ዝቅታ ትሁት ሆኖ ማለት ከአብ ጋር የሚተካከል የዓለማት ፈጣሪ የዩኒቨርስ ፈጣሪ ሆኖ እያለ ግን ምንም እንደሌለው ከነ ጴጥሮስ ከነ ዮሐንስ ከነ ያዕቆብ የሚለይበት ነገር እስከማይኖር ድረስ አንድ አይነት ህይወት ነው የተመላለሰው በምድር ላይ። የሚገርምሽ በጣም ልቤን የሚነካው ባለፉት ሶስት ወር አካባቢ ይሆናል ሳስበው የነበረ ጌቴሴማኒ ላይ ሊይዙት በመጡ ጊዜ ላይ ኢየሱስ ጎልቶ የሚታይበት ምንም አይነት የተለየ ነገር አልነበረውም። ከነ ጴጥሮስ ከነ ዮሐንስ ከነ ያዕቆብ አብረውት ከነበሩት እና ምን ይላል ታስታውሽ ከሆነ ኢየሱስ መሆኑን ለማመላከት እኔ ሄጅ ያቀፍ የምስመው እሱ ነው አላቸው። እና በዛ የትህትና ልክ የኖረው እኩል ሆኖ የኖረው ሲያገለግል ሲያገለግልና፣ ከዚህ ምን እንማራለን? ትህትና ከፍ ብሎ የከፍታ የመጨረሻውን የያዘ አምላክና ንጉስ ነው። ግን ሰዎችን ለማዳን ደግሞ በዛ ዝቅታ ውስጥ ያለፈ ነው ለምሳሌ አንድ ቦታ ላይ በመካከላችሁ የቆመው እሱ ነው እስኪባል ድረስ ማለት አይለይም፣ በሰዎች መካከል እንደ ሰው ፍጹም ሆኖ የተመላለሰ ነውእና ከዛ ውስጥ ከፍ ያለን ሰዎች እንደው በየትኛውም ሁኔታ ትልቅ ቦታ ላይ ያለን ሰዎች ዝቅ ብለን ለሌሎች ትህትናን የምናስተምር ሰዎች እንድንሆን አንዱ እንግዲህ ከኢየሱስ ክርስቶስ የምንማረው ይሄንን ነው። እንግዲህ ክርስቶስ ራሱ ይህንን ፍቅር ሲነግረን ወንድማችን ወደዱ ነው ያለን። ይህ ፍቅር የመጨረሻ ግቡ እንግዲህ መውደድ ነው። ክርስቶስ ወደደን፣ አፈቀረን። ስለዚህ ክርስቶስ ያፈቀረን እንደ ወንድም ሆኖ ነው ለሁላችንም። ስለዚህ ያንን መረዳት አስፈላጊ ነው። ስለዚህ ትንሣኤን ስናስብ ክርስቶስ ተነስቷ ስንል አጠገባችን ያለን ወንድም እንድናይ ነው። አጠገባችን ያለችው እናታችን እንድናይ ነው። ስለዚህ የትንሣኤው ትልቁ እንግዲህ ለኛ የሚሰጠን ምክንያት መልስ ራሱም ክርስቶስ እንዳለው መዋደዳችን፣ መፋቀራችን፣ አብሮነታችን ምክንያቱም ለአንድ ሰው አልመጣም ክርስቶስ፣ ለሁለት ሰው አልመጣም፣ ለሶስት ሰው አልመጣም፣ ለሁሉም ዓለም ላይ ላለ ሰው ሁሉ የመጣ የተገለጠ ፍቅር ነውና፣ ያም ሲሆን ክርስቶስ እንዳፈቀረን እኛም ደግሞ ሌሎችን ምናፈቅርበት ክርስቶስ ዋጋ እንደከፈለ እኛም ለሌሎች ዋጋ ምንከፍልበት ክርስቶስ መስዋዕት እንደሆነ እኛም ለሌሎች መስዋዕት እንድንሆን የሚያደርግ ፍቅር ነው የሰጠንና፣ ስለዚህ ክርስቲያን ነኝ በተለይ ብሎ የሚያምን አንድ አማኝ ደግሞ ትልቅ ኃላፊነት አለብን እንደ ክርስትናችን ዋጋ እንደተከፈለት ሰው ይህንን ፍቅር እያወጅን መኖርና ይህንን ፍቅር ለሌሎች ማድረስ ኃላፊነት አለብን። ስለዚህ በዚህ መንገድ ትንሳኤውን መግለጥ እንችላለን ብዬ አስባለሁ። ፍቅር እንዴት እንኑረው የሚለው ምናልባት ትንሽ ሊያብራራ የሚችልልኝ በወንበዴዎች እጅ ተደብድቦ ወድቆ በሞትና በህይወት መካከል ያለውን ያንን ሰው አንድ ካህን በዛ አለፈ ይላል እና ሲያልፍ፣ በምድር ላይ ካህን የሚኖረው እግዚአብሔርን ወክሎ ላዘነው መጽናናት እንዲሆን፣ የተሰበረው እንዲጠግን፣ የወደቀው እንዲያነሳ ነው። በዛ ተልእኮ ነው ያለው፣ ግን አይቶት እንዳላየ አለፈ ይላል። ከዛ ሌዋዊ ሌዋዊውም ልክ እንደዚሁ በምድር ላይ ሲኖር የተሰጠው ኃላፊነት ችላ። ከዛ የማይመለከተው ሳምራዊ መጣ ይላል። አየው፣ ራራለት፣ አዘነለት፣ ቁስሎቹን በዛ ይጠረገ ከዛ አያው ላይ ወሰደው ከፍሎ እስክመጣ ድረስ እባክን አግዘው እርዳው ብሎ ሄደ። ምን ማለት ነው? ፍቅር አንዱ የሚብራራበት እውነተኛ ፍቅር ኤክስፔክት ሳናደርግ፣ ነገ እንዲያረግልኛል ሳንል በመቆረስ የምናደርገው የምንገልጠው ገልጠው ነገር ነው የእኛን ንገዛ ለሚፈልግ ማለት ነው። ፋይናንሳችን ሊሆን ይችላል፣ አስተሳሰባችን ሊሆን ይችላል። አይዞ በራሱ በርታ እና ፍቅር በዚህ መንገድ ነው የሚገለጠው ማለት ሳንጠብቅ የምናደርገው ለሌላው የምንኖረው እንዲሆን ኢየሱስ ያሳየን ይሄን ቢቻላችሁስ ከሁሉ ጋር በሰላምና በፍቅር ኑሮ ነው የሚለው መጽሐፍ። ስለዚህ ከሁሉ ጋር በሰላም አሁን በዚህ ዘመን በዚህ ጊዜ በጣም መለያየትና መከፋፈል በጣም የበዛበት የነገሰበት ፍቅር የቀዘቀዘበት ዘመን ነው ያለ ነው። ስለዚህ ቀኑ በጣም ጊዜው ዘመኑ የሚያስተምርበት ጊዜ አለ። ስለዚህ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ነው። ዘመኑን የዋጀ አስተምህሮም ሊኖር ያስፈልጋል። ወጣቱም በዚህ ዘመን በፍቅር በአንድነት ሊሆን ሊኖር እንደሚገባ ነው የሚሰማኝ። ክርስቶስ ፍቅር ነው። ክርስቲያን ከሆነ ስለ ፍቅር የምናወራና ስለ ፍቅር የምንሰብክ ከሆነ እኛ ፍቅር ልንሆን ይገባል። በዚህ ፍቅር ውስጥ ማንሄድ ከሆነ ክርስቶስን ልንመስል አንችልም። ስለዚህ ክርስቶስን ወደ መምሰል የምንሄድበት ሚስጥር አንዱ ክርስቶስን እንወዳለን ካልን ባልንጀራችንን ወንድሞቻችንን በአንድ አይን በኩል አይን መመልከትና በፍቅር መመልከት መቻል አለብን። ክርስቶስ የሞተው ይሄን ጥላቻን ለማቆም ነው። በሰው ልጆች ያለውን በሰው ልጆች እና በዳቢሎስ መካከል ያለውን ጠብ ራሱ ለማቋረጥ ለማጥፋት ጭምር ነውና ጠላት ዳቢሎስ የሐሰት አባት ነው። ሐሰትን ይዘራል። ክርስቶስ ደግሞ የፍቅር አባት ነው። ክርስቶስ ፍቅር ስለሆነ ፍቅር እኛ የክርስቶስ ልጆች ነን ፍቅርን እናስተምራለን ማለት ነው።

ሀጺባ በደም ክርስቶስ ምድር ጸዳች ሀሴታረገች ምድር ጸዳች አረገች በክርስቶስ ደም ስለታጥበች በክርስቶስ ደምግ ስለታጥበች በክርስቶስ ደም ስለታበቺጥ በክርስቶስ ደም ስለታጥበች በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተዋህዶ ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በፍቅር አደረሰን አደረሳችሁ። ለመላው የክርስትና እምነት ተከታዮች ለመላው የካቶሊካዊ ቤተ ክርስቲያን እምነት ተከታዮች ሁሉ እንኳን አደረሳችሁ ማለት እፈልጋለሁ። ለወዳጆቼ ለቤተሰቦቼ፣ በተለያየ ሀገር ላሉ ደግሞ በስደት ላሉ ወንድምነቶች ሁሉ በዓሉ የሰላም የፍቅር የደስታ እንዲሆንልን በጌታችን በኢየሱስ ክርስቶስ ሰላም ይሁን እላለሁ። ቅጅ ይሰጣለሁ! መልሼን ለመውሰር ስልጣን አግኝቻለሁ። በሶስተኛው ቀን ከሞት እነሳለው እንዳለው አልቀረም ሞትን ድል አረገ። ኦድል ኦግሩም ድንግል ኦድል ኢየሱስ ሀያ ኦድል ኦግሩም ድንግል የአገሬ ልጆች በያላችሁበት፣ የኢየሱስ ክርስቶስ ትንሣኤ ለእናንተ ይሁን። በየቀኑ ይህንን እንድታወጁ እግዚአብሔር አምላክ ጸጋ ይጨምርላችሁ። እንኳን አደረሳችሁ። በተዘጋ ቤቶስ ገብተሃል፣ ሰላም ይሁን ለእኔ ብለሃል፣ ሀዘኔን የርሰውብን ልነሳ እስቲ ላክብር። በተዘጋ ቤት ውስጥ ገብተሃል ሰላም ይሁን ለእኔ ብለሃል ችግሬን የረሳውብህ ልነሳ እስቲ ላምልክ። አባታችን በሰማያት ያረህ ተለይቶ ይሞገስ ክቡር ስምህ። ከሰማያ ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤ